ይምጣብኝ አለች የእኔ ዘመድ ናት ማለት ነው ጉራግኛ ምን ማለት ነው ይምጣብኝ ማለት በቃ አባባል ነው በእኔ ይምጣ

ትልቁ ነው እሱ። ማነው ስሙ? ኢብራሂም። ከዛ ዚክራ ራህመት አራተኛ። እሷ ደሞ ስንት አመቷ? ስንት አመቷ ነው? አንቺ ግን በጣም ወጣስ ነሽ። በስንት ልጅ ነሽ? ወልደሻቸው ነው። በጣም ኩዮችን ያደረሽ ደስ ይላል። ተቃፊያት ተቃፊያት

አስጋገራቸው በጣም ደስ ይላል። ምንድነ ሁሉ አመሰግናለሁ። በጣም ደስ ብሎኛል። አላህ ይስጥልን፣ ስጣቸው። በጣም ደስ ብሎኛል። የምንለው እኛ ነው እንጂ በጣም ደስ ብሎኛል። በጣም ደስ ደግሞ ዛሬ ስላገኘንች ደስ ብሎናል። ስለዚህ ነው። በቃ እኔ ልጆች፣ ወደ ስራ እንግባ። ያቡና ምን ልንትን ልበልላቸው ልጆቹን የሚያቱ ጋር እሺ

እኔ ምንም ነገር በቀች የጻለች ይዤ ምንም ነገር የምትሰራ ነገር የለም፣ ብቻ ከባድ ነው በጣም ወት፣ በጣም ከባድ ናት። በቃ እነዚህ ደግሞ በጣም ጎበዝ ተማሪ ናቸው። በቃ ጭንቅላታቸው ለእነሱ ነው። በቃ በጣም እንትን የምለው ማነው፣ አንደኛ የሚወጣው ከሁለታችሁ ደግሞ ጎበዝ ናቸው እየተባሉ አንደኛ ስንተኛ ክፍል ነው የምትማሪው? በጣም ጎበዝ ነው። እኔ የምልሽ ሊያ፣ ወይዬ ጉንፋን አሞኛል በሚል ተልካሻ ምክንያት የማይረባ ቡና እንዳታፈይ። አይ አላፈላም። እኔ ግን ወይ ለራሴ ሻይ ጠጣን። የእውነት ዝንጅብል ምናምን ያለው ሻይ አፍላልሽ፣ እንደሚበላኝ

ጩፍ ይሻልሽ። እንሰማሽን ተናገሪ። ቆንጆ ነው ወደዋለች አስተጣጠቢ ነይ። ወዴት ነው? ናፍቆትን ጠጉር መስራት ትቻለ እችላለሁ። ልጄን እኮ ሰራታለሁ። የእውነት እንደው በጣም ፐርፌክት አደለውም? ግን ለልጆች አላት። አትሞሽርቂያት። እስኪ አፍንጫሽ ተረኛ የዚክራ የአንቺ ትንሽ ይበልጣል ግን የሁለታችሁ እኮ አለ ታላቅ ማነው ዚክራ ናት ለ እኔ ደግሞ ምን ፀጉር ነው የምሰራሽ ነገ ትምርት ስቴጂ ማነው የሰራሽ ስትባይ ናፍቆት ማነው የሰራሽ ስትባይ ሊያና ነክረሹ ጸጉሯን መዘብዘፊያስ ነክረሽ ነው እንደ የምታጥበት አታ ሊያ ብለሽ፣ እርዝመቱስ ሊያ፣ የጸጉሯ እርዝመት እናቴ መዘብዘፊያው ጋር ደረሰ እኮ። የማን ስሊፐር ነው? ነው ያንቺ ነው የማን ነው? የነሱ ነው እዚህ ውስጥ እንዲህ ገላሽን ነው በቀዝቃዛው ፀጉርሽ፣ ትያዙዛ ተጣልታችሁ ቡና ቡናሽ ሲፈላ እኔ መጥቼ ቁጭ አንቺን እያየሁ ቡና እየጠጣሁ ነው። ፀጉር መስራት አይ መላጣ ወደልኩት ጸጉርሽን እንዳንቺ እያባበሉ ረጅም ጸጉር አልፈልግም እንደው በኋላ በምን

ወጠረችሽ እናቴ፣ ከዳር እስከ ዳር። እንደውም ለላልቼ ነው ሰራው። ነው ኮምፕሌን አላልኩም። ቀጠን ያለ ቡና ነው። በለጠብን እኮ ማግባቢያው ቡናውን ልጅ ጎበዝ ከሆነ ምንፈልግ፣ ነገ ትልቅ ቦታ ነው የሚደርስ፣ ይጦሩሻል።

አይሺ አሁን ነበረ ወጥቶ ነው። ስራ ምንም የለውም እቤት ነው ቁጭ ብለው የሚውለው እህ እህ እህ የለውም ስራ እህ ማሳደግ ከባድ ነው። ከዚህ በፊት ስራ ነበረው የራሱ ይሰራ ነበር፣ ሌላም ሰው ይረዳ ነበረ። የአሁን ደግሞ ምንም ቦታውን በመፍረሱ በቃ የእሱም ስራ ምንም ነገር በቃ ከስሮ አሁን እቤት ነው በቃ ቁጭ ብሎ በቃ ቤት ቤት እንትን ብለን ያ እሱ ሲሰራ ነው በቃ እሱ ቢሰራ ነው እሱ የሚያስ የሚሰራበትን መፍትሄ ቢገኝለት፣ እኔ በጣም በቃ እሱ የስራ ቦታው ፈርሶበትም በቃ ከስሮም በቃ አቅም አንሶት ነው እና አሁን አቅም ቢያገኝ እሱ ቢሰራ ልጆቼም በቃ ደህና ሆኖ እንትን ይሉ ነበር፣ በቃ ቅስማቸውም አይሰበርም። አሁን ደግሞ በጣም ፈተና የሆነብንም እራሱ የቤት ኪራይ ከአቅማችን በላይ ነው። ቤት ኪራይ ኪራይ ይሄ አሁን ዘጠኝ ሺህ ብር ነበር አስር ሺህ ብር አለበችበ

አሁን የቤት ክራይ ደግሞ በጣም ከባድ ነው። ቴሌቪዥን የራሱ ክረምት ላይ የራሱ ሰው ቤት ነው። እናንተ ራሱ ጎረቤት ነው ያዩዋቸው በቲቪ እና ማዬ እነሱ ጋር ደውዪልን፣ እነሱ ጋር ደውዪ ብሎ የነገሩ የራሱ እነሱ ናቸው እና በዛ ነው ደውዬ እንትን ያልኳቸው እና ብቻ በጣም ከባድ ነው እና በትምህርታቸው የራሱ ከአስተማሪ ናቸው እየሰማን ነበር። ምንም ሽ ሰፈር ውስጥም ገና አቅጣጫ ስንጠይቅ ስለጆች የትምህርት የትምህርት ጉብዝ በጣም ተማሪ ናቸው። በጥያቄና ውድድር እራሱ በትምህርታቸው እራሱ በቃ አንድ ቀንም ደረጃቸው ተወስቶባቸው አያውቁም ናቸው። ሁሉም ሰው ተለዋዋጭ፣ አንዴ ይጎላል አንዴ ይሞላል። በዛ ውስጥ ለምንም ጠንካራ ሆኖ ለማሸነፍ መጣር ነው። አይዞሽ። በጣም ተስፋና ደስ የሚለው ነገር የልጆችሽ ትምህርት ነው። ጎበዝ ልጆች ናቸው ብለሻል። ትልቁ ስጋት ልጆች ጠንክራችሁ ሰርታችሁ አይዟችሁ፣ በርቱ። እንመጣለን እና ያሷለን ይጣቸዋለን። እኛም እናመሰግናለን። እድሜ ጤና ይስጣችሁ። ትምህርታቸውም ደግሞ ምን ደረሱልሽ፣ እንዴት ነው፣ ምን ጎደለ ብለን እንከታተልሻለን። እሺጠኝነት የተሻለ ቦታ ነገ የተሻለ ቀን ሆኖ እንገናኛለን። እናንተ ምድ ጤና ይስጣችሁ። በጣም ነው የማመሰግነው። በጣም ደስ ብሎኛል። እናንተ በማግኘት የራሱ በጣም ደስ ብሎኛል፣ ሞራል ተሰምቶኛል። በጣም አመሰግናለሁ፣ አላህ ይስጥልን እና እንደ አጋጣሚ እኛ ቤት ያፈራው ለመካፈል መተን ታሪክሽን ተካፈል እና በጣም አመሰግናለሁ። እኔም በጣም ደስ ብሎኛል። አላህ ይስጥልን፣ ጤና ይስጣችሁ